በስመ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሳ እሙታን በአብይ ሃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዘሰ ከሆነ ፍስሀ ወሰላም። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ሮሜ ምዕራፍ ስድስት ከቁጥር አምስት ይህን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። የተወደዳችሁ የሎል እግዚአብሔር ቤተሰቦች እንኳን ለበዓለ ትንሣኤ በሰላም አደረሰን አደረሳችሁ። ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሐዋርያው ቅዱስ ጳውሎስ በዚህ ምዕራፍና ቁጥር በዚህ ቃል ላይ ስለ ጌታችን ሞት እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ በኋላ እንደተነሳ እሱ እንደሞተ እኛም እንደምንሞት፣ እርሱ እንደተነሳ የእሱን ትንሣኤ በሚመስል ትንሣኤ እኛም እንደምንነሳ ሐዋርያው ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ትንሣኤ በዚህ የመጽሐፍ ቅዱስ ክፍል ላይ ያስረዳናን ማለት ነው። እንደ እግዚአብሔር ፈቃድ ትንሣኤ ማለት ምን ማለት እንደሆነ እንነጋግራለን። ትንሣኤ ማለት ተንሣ ካለው የግእዝ ግስ የተወሰደ ሲሆን ትርጉሙም መነሳት፣ አነሳስ ማለት ነው። ይኸውም የጌታችን የኢየሱስ ክርስቶስን ትንሣኤን የሚያስረዳን ነው ማለት የሚያስረዳን ነው ማለት ነው ስለ ኢየሱስ ክርስቶስ ትንሳኤ፣ ስለ ኢየሱስ ክርስቶስ መነሳት አስቀድሞ ነቢይ እግዚአብሔር ልበ አምላክ ቅዱስ ዳዊትም እንደሚነሳ በትንቢት ተናግሮ ነበር። ይኸውም በዚህ በመዝሙር ሰባ ሰባት ከቁጥር ስልሳ አምስት ላይ ወተንሳ እግዚአብሔር ከመዘንቃ እምነዋ እግዚአብሔር ከእንቅልፉ እንደሚነቃ ተነሳ ሲል ተናግሯ ማለት እንዲሁም ቅዱስ ጳውሎስም ትንሣኤውን በሚመስል ትንሣኤ እኛም እንደምንነሳ ክርስቶስ እንደምተነሳ ነግሮና ማን

ባለ ፋሲካን አመት ጠብቀው ያከብሩት ነበር። ያከብሩት የነበረውም ባለ ፋሲካ እነሱ የሚያከብሩበት ምክንያታቸው ከግብፅ የባርነት ቀንበር ወደ ነፃነት የተላለፉበት ከሀዘን ወደ ደስታ የተጋገሩበት ጊዜን እያሰቡ ያከብሩት ነበር። ያከብሩት ነበር ማን እኛ እስራኤል ዘነፍስ የምናከብረው ባለ ፋሲካ እንደ እስራኤላውያን ዘሥጋ ከግብፅ ባርነት ስለወጣን ሳይሆን የምናከብረው ከኃጢአት ወደ ጽድቅ የተመለስንበት ከሐሳር ወደ ክብር ከአሮጌው ወደ አዲሱ ህይወት የተሸጋገርንበት መንፈሳዊ ነፃነታችን ሞታችን ሙቶ በትንሣኤው የተፈሰረልን በትንሣኤው የተፈሰርንበት ዕለት ስለሆነ እናከብረዋለን ማለት ነው። እግዚአብሔር ቢወድና እግዚአብሔር ቢፈቅድ የኢየሱስ ክርስቶስ የትንሣኤውን የአነሳሱን የትንሣኤውን ታሪክ አጠር አድርገን እንመለከታለን። ሙታንን በሞቱ ህያዋን ያደርጋቸው ዘንድ የሰው ልጅ በፈጸመው በደል አዳም በፈጸመው በደል ከተፈረደበት የሞት ፍርድ ነፃ ይሆን ዘንድ በባህሪው ሞት የሌለበት አምላክ በዕለተ ዓርብ ስለ ወዳጆቹ በመስቀል እጅና እግሩን ተቸንክሮ ሙቷል። ከዚያ በኋላ ጻድቁ ዮሴፍና ኒቆዲሞስ ገዢውን ጲላጦስን አስፈቅደው በመስቀል ላይ የዋለውን ቅዱስ ሥጋውን አውርደው ከጥሩ ሐር በተሰራ በፍታ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያሉ ገንዘው ጻድቁ ዮሴፍ ለራሱ አስወቅሮ ባሳነጠው አዲስ መቃብር ክርስቶስን ቀብረውታል። ከቀበሩት በኋላ ታላቅ ድንጋይም አገላብጠው ገጥመውታል። ከዚህ በኋላ የአይሁድ ሊቃውንት አዋቂነን የሚሉ አዋቂነን ባዮች ወደ ጲላጦስ ወደ ገይ ሂደው ለስም አጠራሩ ክብር ይግባውና ክርስቶስን ያ አሳች በሕይወተ ሥጋ ሳለ በሶስተኛው ቀን እነሳለሁ ብሏልና ደቀ መዛሙርቱ በሌሊት ሰርቀው ወስደው ከሙታን ተለይቶ ተነሳ ብለው ሕዝቡን እንዳያሳስቱ መቃብሩ ይጠበቅ ብለው ገዢው ጲላጦስን አማከሩት። በወቅቱ የነበረው ገዢው ጲላጦስም በሀሳባቸው ተስማምቶ መቃብሩ ኃያላን በሚባሉ ጠባቂዎች እንዲጠበቅ ከእነሱ ጋር በአንድ ድምፅ ወሰነ ከእነሱ ጋር በአንድ ድምፅ ወሰኑ። ከዚህ በኋላ በእያንዳንዱ አራት አባል የሚገኙበት በሶስት ፈረቃ የሚጠብቅ የጭፍራ ቡድን ተመድቦ መቃብሩን በንቃትና በጥንቃቄ እንዲጠብቁ ባለስልጣኖችም በዛ ጭፍራዎች ባሉበት በእነሱ ፊት መቃብሩን አስቆልፈው ማኅተማቸውን አትመው መቃብሩን በንቃትና በትጋት እንዲጠብቁ ትእዛዝ አስተላልፉ። ይህ ሁሉ ሲፈጸም በዛ ዕለት በዛ ጊዜ እነ ማርያም መግደላዊት ማርያም ባውፋለያ እነ ቅዱስ ሰሎሜ ከእግረ መስቀሉ ሳይለዩ እንዲሁም ከመቃብሩ ፊት ለፊት ቆመው በሐዘን በተሰበረ መንፈስ የነገሩን ፍጻሜ የሚሆነውን በርቀት ሆነው ይመለከቱ ነበር። ታዲያ ጭፍሮቹ ነቅተው እየጠበቁ በነበሩበት ሰዓት ጭፍሮቹ ትእዛዙን ጠብቀው በዛ በመቃብሩ በግራና በቀኝ ቁመው በለበሉበት ሰዓት ሞትና መቃብር ይዘው ሊያስቀሩት የማይቻላቸው ሞትና መቃብርን ደምሶ መቃብር ክፈቱልኝ መግነት ፍቱልኝ ሳይል ሶስት ማለትና ሶስት ሌሊት በዛ በከርሰ መቃብር ካደረ በኋላ በሶስተኛው ቀን አስቀድሞ እንደተናገረው በሌሊት እሁድ ሌሊት ስድስት ሰዓት ላይ ኢየሱስ ክርስቶስ ተነስቷል። በመቃብሩ ላይ መቃብሩ ተገጥሞ የነበረው ታላቅ ድንጋይ ተገልብጦ የተጠቀለለበትም የከፈን ጨርቅ በአፈ መቃብሩ ተቀምጦ ተገኝቷል። ለጥበቃ ተመርጠው ልዩ መመሪያና ማስጠገጃ ሰጥቷቸው ይጠብቁ የነበሩ ጭፍሮችም ኢየሱስ ክርስቶስ ሲነሳ የኢየሱስ ክርስቶስ አነሳስ የተለየ ነበርና አካባቢዋ በብርሃን ስትመላ ቅዱሳን መላእክት ሊያከብሩት ሊያመሰግኑት ከሰማይ ወደ ምድር ሲወርዱ ዓለም በሙሉ በብርሃን ስትጥለቀለቅ እነዚህ አያላን የተባሉ ጭፍሮች ራሳቸውን እንኳን መጠበቅ ተስኗቸው በያሉበት ወድቀው እንደ በድን ሆኑ እንደበድን በድን ሆኑ። ትንሣኤውን ለማየት ወደ መቃብሩ ሲመላለሱ ያነጉት ቅዱሳን አንስት ከሞት የተነሳውን ክርስቶስ ለማየት ቀዳሚ እድል አግኝተዋል። በመጀመሪያ እነዚህ ሴቶች የኢየሱስ ክርስቶስን ትንሣኤ አይተዋል። ሁሉም ሴቶች ትንሣኤውን አይተዋል። ለምን? ኢየሱስ ክርስቶስ በእለት አርብ የደረሰበትን ግርፋቱን፣ ስቅላቱን በመስቀል ላይ እጅና እግሩን ተቸንክሮ እርቃኑን የተጠቀለውን ያንን እያሰቡ ያለማንቀላፋት፣ ያለመተኛት ሙሉ ሌሊቱን ሲመላለሱ ስለነበር ቅዱሳን አንስት ትንሣኤውን ለማየት ተመርጠዋል። ትንሣኤውን እንዲያዩ እግዚአብሔር ፈቅዶ ኢየሱስ ክርስቶስ ፈቅዶላቸዋል። ጌታችን በተነሳ ጊዜ በዛም ለነበሩ ሴቶች የእግዚአብሔር መልአክ እነዛን ሴቶች አይዟችሁ፣ አትብሩ የተሰቀለውን የሱን እንደምትሹ አውቃለሁ። እሱ ከዚህ የለም፣ እነሳለሁ እንዳለው ተነስቷል። ነገር ግን ኑ የተቀበረበትን አይታችሁ ታምኑ ዘንድ የተቀበረበትን ቦታ እዩ። ካያችሁ በኋላ ፈጥናችሁ ሂዳችሁ ከሙታን ተለይቶ እንደተነሳ ለደቀ መዛሙርቱ ንገሯቸው። በገሊላ ቀድማችኋለሁ፣ በገሊላ ቀድማችኋለሁ ብላችሁ ብላችሁም ንገሯቸው፣ ብሎ እግዚአብሔር መልአክ ብሎ ወደ መቃብሩ እየመራ ሴቶችን ወሰዳቸው። ሴቶችም በዛ ሰዓት ፈሩ፣ ደነገጡ ፍርሃትና ድንጋጤ በተቀላቀለበት የደስታ መንፈስ ተውጠው ወደ መቃብሩ ሄዱ። ወደ መቃብሩ ሄደው ሲመለከቱ የእግዚአብሔር መልአክ እንደነገራቸው ያ ኢየሱስ ክርስቶስ የተቀበረበት መቃብር ባህዶ ነበር። ሴቶችም ይፈሩና ይንቀጠቀጡ ነበር። ፍርሃታቸው የእግዚአብሔርን መልአክ በማያታቸው ሲሆን ደስታቸው ደግሞ ትንሣኤውን በመስማታቸው ደስ ብሏቸዋል። በደስታም ተሞልተዋል። ዜናውን ለደቀ መዛሙርቱ ንገሩ በተባሉት መሰረት ሊነግሩ እየተቻኮሉ ሲሄዱ ጌታችን ኢየሱስ ክርስቶስ ደግሞ በመንገድ ተገልጾላቸዋል። እነሱም እርሱ መሆኑን አውቀው ቀርበውም ሰግደውለታል። እሱም አይዟቸዋት ትፍሩ፣ ሄዳችሁ ለወንድሞቻችሁ ገሊላ ገሊላ ይሄዱ ዘንድ ንገሯቸው፣ በዚያ ያዩኛል አላቸው። ከዚያ በኋላ ሴቶችም ሄደው ለአስራአንዱ ሐዋርያት ነግረዋቸዋል። አስራ አስራአንዱ ሐዋርያትም ዜናውን ሰምተው ወደ ተባሉበት ወደ ገሊላ ሄዱ። በዚያም ከሙታን ተለይቶ ተነስቶ በአይናቸው አይተውታል። እነሱም ሰግደውለታል። በአይናቸውም አይተው ትንሣኤውን አረጋግጠዋል። ክርስቶስ ለሙታን ሁሉ በኩር ሆኖ ተነስተዋል። የሙታን ሁሉ መነሳት የሚያረጋግጥልን የጌታ ትንሣኤ ነው። የእግዚአብሔር ልዩወት ለዚህም እኮ ነው ሐዋርያው ቅዱስ ጳውሎስ ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ያለው። ስለዚህ ክርስቶስ ለሙታን ሁሉ በኩር ሆኖ ተነስቷል ማለት ነው። በዚህ በዕለተ እሑድ በዕለተ ትንሣኤ ክርስቶስ ተነስቷል። የሙታን ሁሉ መነሳት የሚያረጋግጥልን በትንሣኤው እርሱ ተነስቷል። የክርስቶስ ትንሣኤ መርገመ ስጋ፣ መርገመ ነፍስ፣ ሞተ ስጋ፣ ሞተ ነፍስ የተሻረበት ነው። ርደተ ገሃነም ጠፍቶ በአዳም የተፈረደው ፍርድ ሁሉ ተደምስሶ ፍጹም ነፃነት፣ የማይለወጥ ደስታ የተገኘበት ዕለት ዕለተ ፋሲጋ ተብሏል። ከፊጋ ደስታ ነው። በደስታ እናከብረታ እናከብራታለን የክርስቶስን ትንሣኤ። አምላካችን ኢየሱስ ክርስቶስ እኛ ምን ያህል እንደወደደን የፍቅሩ ጥልቀት የምንረዳበት የምናውቅበት የምናደንቅበት የነፍሳችን ረፍት ያገኘንበት ይች ቀን የተለየች የደስታ ቀንና የክርስቶስን ትንሣኤ ስናከብር በዚች ዕለት ያዘኑትን ማጽናናት ያስፈልጋል። የተቸገሩትን መርዳት ያስፈልጋል። በዚች ዕለት ሁሉም ደስተኛ ሆነው እንዲውሉ እንዲያሳልፉ የተራቡትን ማብላት የተጠሙትን ማጠጣት እጥፍ ድርብ በረከትን ያሰጠናል። በሕጉ ኑረን የገይላ ምሳሌ የክርስቶስ መገለጫ በሆነች በቅዱስ ቤተክርስቲያን ጸንተን ኑረን ስሙን እንድንቀድስ ክብሩን እንድንወርስ የልዑል እግዚአብሔር ፈቃድ የእናታችን ድንግል ማርያም አማላጅነት አይለህን ይቆየን።